ሰላም ጠና ስጥልን ክብራን ተመልካቾቻችን ከዩክሬን ጦርነት ግንባርና ከዓለም አቀፍ መድረክ በዋናነት የወጡ አዳዲስ መረጃዎችን ይዘን ቀርበናል። በዛሬው መረጃችን ሰሜን ኮሪያ ለመጀመሪያ ጊዜ ወታደሮቿ ከሩሲያ ጎን ተሰልፈው የተዋጉ መሆኑን በይፋ ማረጋገጧ ቀዳሚ ዜናችን ነው። በተያያዘም ጀርመን በቀድሞው የአሜሪካ ፕሬዝዳንት ትራምፕ የቀረበውን የሰላም ሀሳብ እጅ እንደመስጠት ነው ስትል አጥብቃ ተቃውማለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዜለንስኪ ጋር መወያየታቸውና ሩሲያ ጥቃቷን እንድታቆም መጠየቃቸው እንዲሁም በጦርነቱ ውስጥ ያሉ ሌሎች መዘዞችን ይዳሰሳሉ። ከዚህ በተጨማሪም አሜሪካ በየመን ሁቲ አማጽያን ላይ ከስምንት መቶ በላይ የአየር ጥቃቶችን መፈጸመውን አስታውቃለች። እነዚህና ሌሎች ተያያዥ መረጃዎችን በዝርዝር የምናቀርብ ይሆናል። አብራችን ቆየው። በኪምና ፑቲን መካከል ያለው የሁለትዮሽ ግንኙነት መጠራከርን ተከትሎ የሰሜን ኮሪያ ወታደሮች ከሩሲያ ጎን ለመሰለፍ መሰማራታቸውን የሚገልጹ ዘገባዎች በጥቅምት ወር መጀመሪያ ላይ ነበር ብቅ ማለት የጀመሩት። ይህም የሩሲያው መሪ ቪላዲሚር ፑቲንና ኪም ጆንግ ኦን ሁለቱ ሀገራት ጥቃት ከተዘናዘረባቸው እርስ በርስ ለመደጋገፍ የተስማሙበትን ስምምነት መፈራረማቸውን ተከትሎ የመጣ ነው። ስቶርም ኮርፕስ ከተባለው ከፍተኛ ክፍል እንደተውጣጣ የተነገረለት የሰሜን ኮሪያ ጦር ለዘመናዊ ጦርነት ዝግጁ እንዳልሆነ ወታደራዊ ባለሙያዎች ተናግረዋል። እነዚህ ብዙም ያልሰለጠኑ ወታደሮች በይግባቸው በሩሲያ መኮንኖች የሚመሩ ናቸው ሲል የቀድሞው የብሪቲሽ ጦር አዛዥ ኮሎኔል ሃሚሽ ጎርደን ከወራት በፊት ነበር። በሩሲያ ክፍት የዩክሬን ከፍተኛ ወታደራዊ አዛዥ ጀነራል ኦሌክሳንደር ሰርስኪ በበኩላቸው የሰሜን ኮሪያ ወታደሮች ግንባር ላይ ላሉ የዩክሬን ተዋጊዎች ከፍተኛ ችግር እየፈጠሩ መሆናቸውን ገልጸው ነበር። የዩክሬን ከፍተኛ ወታደራዊ አዛዥ ጀነራል ኦሌክሳንደር ሳርስኪ በበኩላቸው የሰሜን ኮሪያ ወታደሮች ግንባር ላሉ የዩክሬን ተዋጊዎች ከፍተኛ ችግር እየፈጠሩ መሆናቸውን ገልጸው አስጠንቅቀዋል። ይህ በእንዲህ እንዳለ በዩክሬን ጦርነት ዙሪያ ውጥረት እንደቀጠለ ነው። የጀርመን መከላከያ ሚኒስተር ቦሪስ ቪስቶሪየስ በቀድሞው የአሜሪካ ፕሬዚዳንት ዶናልድ ትራምፕ የቀረበው የሰላም ሀሳብ በዩክሬን በሩሲያ የተያዙ ግዛቶችን ከልክ በላይ አሳልፎ እንድትሰጥ የሚጠይቅ በመሆኑ ነው ከመገዛት ወይም እጅ ከመስጠት ጋር የሚመሳሰል ነው ሲሉ አጥብቀው ተቃውመዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሩሲያ ጥቃቷን እንድታቆም ጥሪ ያቀረቡ ሲሆን ከዩክሬኑ ፕሬዚዳንት ቮለርሜር ዘለንስኪ ጋር በቫቲካን ከተገናኙ በኋላ ዘለንስኪ ስምምነት ለመፍጠር የሚፈልግ ይመስላል ብለዋል። ትራምፕ በተጨማሪም ዘለንስኪ ክራይሚያን አሳልፎ ለመስጠት ዝግጁ ሊሆን እንደሚችል መናገራቸው ከዩክሬኑ መሪ የፋይ አቋም ጋር የሚቃረ ነው። የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ በበኩላቸው በድረድሩ ላይ መሻሻል ካልተየ አሜሪካ ጥረሷን ልታቋርጥ እንደምትችል አስጠንቅቀዋል። በጦርነቱ ውስጥ አዲስ አሳሳቢ ክስተት የሆነው ደግሞ ሰሜን ኮሪያ ለመጀመሪያ ጊዜ ከሩሲያ ጎን ለመዋጋት ወታደሮቿ ወደ ዩክሬን መላኳን በይፋ ማረጋገጧ ነው። ውጊያው በከፍተኛ ሁኔታ የቀጠለ ሲሆን ሩሲያ በዩክሬን ከተሞች ላይ ባደረሰችው ጥቃት የሰዮ ጠፍቷል። ዩክሬን በበኩሏ በሩሲያ ኩርሲ ግዛት ውስጥ ውጊያ እያካሄደች መሆኑን አስታውቃል። በተጨማሪም የሞስኮ ፍርድ ቤት አንድ ዩክሬናዊ ዜጋ ከፍተኛ የሩሲያ ወታደራዊ ባለስልጣንን ገድሏል በሚል የሽብር ክስ እንዲታሰር ማዘዙ ተገልጿል። ሁኔታው በየሰዓቱ እየተለዋወጠ ሲሆን፣ ተጨማሪ መረጃዎች እንደደረሱን እናቀርባለን። በመጨረሻም አሜሪካ በየመን ባካሄደችው የአየር ጥቃት ከ800 በላይ ኢላማዎችን መምታቷን አስታወቀች። የአሜሪካ ጦር ሰራዊት በየመን የሁቲ ቡድን ኢላማዎች ላይ ከመጋቢት ወር ጀምሮ ወዲህ በአካሄደው የአየርና የባህር ዘመቻ ከ800 በላይ ጥቃቶችን መፈጸሙን አስታወቀ። የአሜሪካው ማዕከላዊ እዝ በቅርቡ በሁቲ እንቅስቃሴ ላይ ስለተደረጉ ጥቃቶች እሁድ ዕለት በወጣው ሪፖርት መጋቢት 6 2017 ዓ ም በኋላ በተፈጸሙ ጥቃቶች በመቶዎች የሚቆጠሩ የሁቲ ተዋጊዎችና በርካታ መሪዎች ተገድለዋል ብለዋል። ዘመቻ እንዳለችው ይህ የተጠናከረ ዘመቻ የወሰደቸው በኢራን የሚደገፉ ሁቴዎች በቀይ ባህርና በኤደን ባህረ ሰላጤ በሚያቋርጡ መርከቦች ላይ የደቀኑትን ስጋት ለማስቆም ነው። የየመንን አብዛኛውን ግዛት የሚቆጣጠሩት ሁቴዎች ትላንት እሁድ አሜሪካ በዋና ከተማዋ ሰንዓ ላይ በፈጸመችው አዲስ ሴቶችና ህጻናትን ጨምሮ ቢያንስ ስምንት ሰዎች መገደላቸውን አስታውቀዋል። ባለፈው መጋቢት ወር በሁቲ ቁጥጥር ስር በሚገኙ አካባቢዎች ላይ መጠነ ሰፊ ጥቃት እንዲፈጸም ያዘዘውት ፕሬዝዳንት ትራምፕ ሁቲዎች ሙሉ ለሙሉ እንደሚደመሰሱ ዝተዋል። ጨምረውም ኢራን የሁቲን ቡድንን ከማስታጠቅ እንድትቆጠብ ቢያስጠነቅቁም ኢራን ግን የሚቀርብባትን ክስ በተደጋጋሚ ስታሰባብል ቆይታለች። የአሜሪካ ጦር እሁድ በወጣው መግለጫ በፈጸሙ ጥቃቶች የሁቲ የጦር መሳሪያ ማከማቻዎችና ማምረሻዎች ከተመቱት ኢላማዎች መካከል መሆናቸውን ቢያመላክቱ ነገር ግን ስለቀጠለው ጥቃት ምንም አይነት ዝርዝር አላስቀመጠም። አሜሪካ በሁቲዎች በቀይ ባህር በኩል በሚያቋርጡ መርከቦች ላይ የሚፈጸሙትን ጥቃት እስኪያቆሙ ድረስ የምታደርስባቸውን ጫና እንደምትቀጥል አመላክታለች። ባለፈው ዓመት ሁቲዎች በቀይ ባህርና በኤደን ባህረ ሰላጤ በኩል የሚያልፉ በርካታ የንግድ መርከቦች ላይ ሚሳኤል፣ ድሮንና ትናንሽ ጀልባዎችን በመጠቀም ጥቃት ፈጽመዋል። በዚህም ሁለት መርከቦችን አስምጠው ሦስተኛውን በቁጥጥራቸው ስር ከማዋላቸው በተጨማሪ አራት የመርከብ ሰራተኞችን ገድለዋል። ሁቲዎች ለሚፈጽሙ ጥቃት ምክንያት እስራኤል በጋዛ ላይ በምት የምትፈጽመው ጥቃት ፍልስጤማውያንን በመደገፍ መሆኑና ኢላማ የሚያደርጓቸው መርከቦችም የእስራኤል የአሜሪካና የዩናይትድ ኪንግደም የሆኑትን ብቻ ነው ቢሉም ይህ ግን ከእውነታ የራቀ ነው ብለዋል። ይህ የሁቲዎች ጥቃት የቀድሞ ፕሬዚዳንት ጆ ባይደን የቡድኑ ወታደራዊ ኢላማዎች ላይ የአየር ጥቃት እንዲፈጸም በማድረጋቸው ወይም ምዕራባውያን የጦር መርከቦቻቸውን በቀይ ባህር እና በኤደን ባህረ ሰላጤ ላይ በማሰማራታቸው ላይ ሊገት አልቻለም። ባለፈው ጥር ትራምፕ ወደ ፕሬዝዳንትነት መንበራቸው ከተመለሱ በኋላ የሁቲ ኃይሎችን የውጭ ሽብርተኛ ቡድን በማለት ሰይመዋቸዋል። የቀድሞው ፕሬዝዳንት ባይደን ግን በየመን ያለውን ሰብአዊ ቀውስ ለማቃለል በሚል ይህንን የቡድን ደ አንስተው ነበር። የመን ከአስር ዓመታት በላይ በቆየው የእርስ በርስ ጦርነት የወደመች ሲሆን የሁቲ ታጣቂዎች የአገሪቱን ሰሜን ምዕራባዊ ግዛቶችን ዓለም አቀፍ እውቅና ካለው መንግስት አጥቀው ከተቆጣጠሩ በኋላ በሳውዲ የሚመራው በአሜሪካ የሚደገፍ ባለፈው ጥምረት የየመንን መንግስት ወደ መንበሩ ለመመለስ ዘመቻ ከከፈቱ በኋላ ጦርነቱ ተባብሷል። የመን እየተካሄደ ያለው ውጊያ ከ150 ሺህ በላይ ለሚሆኑ ሰዎች ሞት ምክንያት የሆነ ሲሆን በአገሪቱ ከባድ ሰብአዊ አደጋን አስከትሏል። በዚህም 48 ሚሊዮን ህዝብ ለመፈናቀል እንዲሁም 195 ሚሊዮን ወይም ግማሹ የሀገሪቱ ህዝብ የሰብአዊ እርዳታ ጠባቂ ለመሆን ተገደዋል።